አሰላሙ አለይኩም ወረህመቱላህ እንዴት ከረማችሁ እስቲ አንድ ታሪክ ልንገራችሁ እና በታሪክ እንጀምር ጉዳዩ የተፈጸመው በአንድ ሙስሊም ቤተሰብ ውስጥ ነው ሁለት ወንድማማቾች አሉ እዛ ቤት ውስጥ የሚኖሩ ሌሎችም ሰዎች አሉ አባትና እናታቸው አሉ አንደኛው ልጅ አብዱልፈታህ ይባላል ሁለተኛው ልጅ አብዱላህ ይባላል አብዱላህ እና አብዱልፈታህ ያው በጣም ይፎካከራሉ። ፉክክር አለባቸው እጸብ አለባቸው እና ሁል ጊዜ ይጣላሉ። በተደጋጋሚ ቤት ውስጥ በሚከሰቱ ነገሮች አይስማሙም። ሁለቱ በጣም እልህ ይያዛሉ እና ሁለቱም ታዲያ በሆነ መልኩ አንደኛው በሌላው ላይ የበላይነቱን ለማሳየት ይሞክራሉ። ፉክክር አላቸው፣ ቤተሰብ ውስጥ ማለት ነው። ሁለቱም እልህ የመያያዝ ነገር አለ። መጨረሻ ላይ አብደላህ በቃ በጣም ይህ ርር እንዳደረገኝ እኔም ርር አደርገዋለሁ አለና በቃ እንደውም ምንም ቋሚ መፍትሄ አላገኘሁም። ቤቱን በእሳት ባያይዘው ይዘው እኮ አብዱልፈታህ ክፍሉ ይቃጠላል ማለት ነው። ስለዚህ ማታ ሲመጣ መተኛ ቦታ አያገኝም። ስለዚህ በቃ መፍትሄው ይህንን ርር እንዳደረገኝ እኔም ርር ለማድረግ ያለው አማራጭ ቤቱን ማቃጠል ነው ብሎ ይወስናል። አብዱልፈታህ ደግሞ በበኩሉ በዛ በኩል እንደዚሁ እሱም ርር ያለበት ብዙ አጀንዳ አለና፣ እኔ በቃ እስከ መቼ ነው ችዬ የምኖረው? እንዲህ ርር እንዳደረገኝ እኔም እሱን ርር ማድረግ አለብኝ። ስለዚህ ቀበሌ ሄጄ ጉቦ ሰጠች የሚሆን መኖሪያ ቤቱ የሐሰት ካርታ እንደሆነ ተናግሬ ቤቱን እንዲቀማ ከቤቱ እንድንባረር ማስደረግ አለብኝ። በቃ እንደዛ ካደረግኩኝ ሲመጣ የሚተኛበት የሚኖርበት ቤት አያገኝም ተጎዳ ማለት ነው ብሎ ያስባሉ። ሁለቱም እንዲህ አይነት ነገር እርስ በርስ ይተሳስባሉ። እንግዲህ ታሪኩን ስናየው የሁለቱ በሁለቱም መካከል ፉክክር አላቸው። ሁለቱም መልህ ተያይዘዋል። ጸባቸው በየትኛውም በኩል በየትኛውም ሌቭል ቢመጣ የነዚህ ሁለት ወንድማማቾች ጸብ ትንሹም ቢሆን ቤት ውስጥ ያላቸው ፉክክርም ቢሆን እንትን ይሄ መነቋቆርም ቢሆን በራሱ የቤቱን ሰላም ያናጋል፣ ሌሎች የቤተሰብ አባላት ሰላም እንዳያገኙ ያደርጋል። ያ ብቻ አይደለም። አሁን ደግሞ የጋራ መሰባሰቢያ የሆናቸውን ቤቱን አንደኛው ማቃጠል ይሻላል ይላል፣ ሌላኛው ደግሞ ማስቀማት ይሻላል ይላል። ይሄ ደግሞ ያለው ኢምፕሊኬሽን ወይም አንድምታ ሙሉ ቤተሰቡን የሚነካ ስለሆነ ሌሎችም በርካታ ሰዎች ተጎጂ ይሆናሉ። በነዚህ በሁለቱ አካሄድ የፉክክር ቤት ሳይዘጋ ያድራል እንደሚሉ ማለት ነው። ምናልባት ይህንን የምናባዊ ታሪክ ነው የመዝሃብና የመንሃጅ ቁርቁሶቻችንን እንዲሁ ጥቅል ምሳሌ ለመስጠት የተጠቀምኩት ነው። የሰሞኑ ውዝግቦቻችን ሀቂቃ በጣም ያስፈራሉ። በጣም መጥፎ ኪላፎች ተፈጥረዋል ብዬ አስባለሁኝ። ብዙ አይነት ሰዎችን ያየንባቸው ወቅቶች ናቸው። በተለይ የተቀዳሚ ሙፍቲ ሀጂ ዑመር ሞት በኋላ ያለው አየር ደስ አይልም። አላህ ይርሃማቸው፣ እሳቸውን አላህ ያስመቻቸው፣ የነቢዩን ሰለላሁ ዐለይሂ ወሰለም ጉርብትና ይስጣቸው፣ ለቤተሰቦቻቸውም መልካም መጽናናትንና መተኪያን ይለግሳቸው። በሞታቸው ላዘነ ሁላ ሰው መጽናናትን እመኛለሁ። ብቻ ከሳቸው ህልፈት በኋላ ያለው ማህበራዊ ሚዲያው ላይ ያለው ድባ ሀቂቃ ደስ አይልና ብዙ አይነት ሰዎችን ያየንበት ነው ብዬ አስባለሁ። እንዲሁ በጥቂቱ ለመጥቀስ ያክል በሰዎች ሞት የሚደሰቱና የእስልምና የዳዕዋ መንፈስ ባለፈበት ያላለፉ ባለጌዎችን አይተናል። እነሱም ብቻ አይደለም መካከላችን ያለውን የላይላ ለላ ገመድ ከንጭራሹ መበጠስ የሚፈልጉ ሰዎችን አይተናል። እነዚህም ብቻ አይደለም። አላህ ኢነ ሃዚሂ ኡመተን ዋሒደተን ይቺ፣ ይህ ኡማ አንድ ኡማ ነው ብሎ መስክሮ ሳለ አሽረፍ አልኸልቅ ሶለላሁ ዐለይሂ ወሰለም ወኩኑ ዒባደላህ ኢኽዋና፣ የአላህ ባሮች ወይ ወንድማማቾች ሁኑ ብለው አዘውን ሳለ ግን በየፊናቸው አንድ አይደለንም፣ አንድ አንሆንም እስከ መጨረሻው የሚሉ መፈክሮችን በግላጭ የሚያስተጋቡ ሰዎችን አይተናል። በጣም የሚያሳስብ ዴቨሎፕመንት ነው ብዬ ያስባለው። ያ ብቻ አይደለም። በጣም ሴንሲቲቭ እና በጣም ሴንሲቲቭ በቃ በጣም ልዩ ጥንቃቄ በሚፈልጉ ፈትዋ ነክ አጀንዳዎች ላይ የጅምላ ጥቅለላ እና ማጠጋጋት አካሄድን በስፋት የሚጠቀሙ ለፍርድ የሚጣደፉ ሰዎችንም አይተናል። የጅምላ ጥቅለላ ማለት ጠቅለላ አድርጎ መፍረድ በጣም ጥንቃቄ የሚፈልጉ ኢሾዎችን ከሽርክ ጋር ከምን ጋር የተያዙ ኢሾዎችን ጥቅልል አድርጎ ፍርድ መስጠት እና ማጠጋጋት፣ የሂሳብ ላይ አንዱን ሂሳብ ወደ ሌላው ከነጥብ በላይ ከዚህ በላይ ከሆነ ከአምስት በላይ ከሆነ ወደዚህ ይጠጋጋል ልክ እንደሚባለው አይነት እያጠጋጎ የመፈረጅና የመጠቅለል አይነት አካሄዶችን አይተናል። እኒሁላ በጣም የሚያሳዝኑ እና መስተካከል ያለባቸው ነገሮች ናቸው ብዬ አስባለሁ። ግን አንድ ነገር ደግሞ መርሳት የለብንም ባለጌዎቻችን እንዲበይኑን መፍቀድ የለብንም። አሁን ብዙ ብልግና አይተናል። እንግዲህ እንዳልኳቸው በጣም ደስ የማይሉ ነገሮች ነበሩ። በዝርዝር መግባት አልፈልግም። ያንንም አልፈልግበት የራሴ ምክንያት ይኖረኛል። ግን በጥቂት ሰዎች ተግባር ዲፋይን መደረግን መቀበል የለብንም። ዲፋይን መደረግ ማለት መበየን ወይም ደግሞ ህዝባችን እንዲህ ነው ወይም ደግሞ እኛ እንዲህ ነን ብለን የጥቂቶችን ጥቂት ሰዎች የሚፈጽሙትን ስህተት ልክ በቃ ማህበረሰባዊ ስህተት እንደሆነ አድርጎ ማየት ትልቅ ስህተት ነው ብዬ ነው የማስበው። አደጋ ነው፣ ራሱን የቻለ ትልቅ አደጋ ነው ብዬ አስባለሁ። ለምን ከተባለ የጥቂት ሰዎችን የባህሪ የእውቀት መሰል ችግሮችን አጠቃላይ የማህበረሰብ ችግር አድርገን ስንቀበል ብዙ ጉዳቶች ይገጥሙናል። ለምሳሌ ለጅምላ ጥላቻ እንዳረጋለን። ምክንያቱም ማህበረሰባችን እንዲህ ነው ወይም እነ ገሌ እንዲህ ናቸው ብለን ጥቅል አመለካከት ለነገሌ ለምንላቸው ቡድኖች በየትኛውም አቅጣጫ ቢሆን ከወሰድን የጅምላ ጥላቻ ቀጥታ የሚመጣው ሁለተኛው ስቴፕ ነው። ያ ብቻ አይደለም። አለመረዳዳትና ክፍተት እንዲኖር ያደርጋል። አለመረዳዳታችን እየሰፋ እንዲመጣ ያደርጋል። ምክንያቱም እርስ በርስ መጸያየፍ ስለምንጀምር ማለት ነው። ያ ብቻ አይደለም። የመነጋገር ድልድይን ያፈርሳል በመካከላችን። ቢያንስ አውርተን እንግባባቸዋለን የምንላቸውን ነገሮች እንዳናደርግና ድልድዩ እንዲፈርስ ያደርግብናል። የወንድማማችነትን ገመድ ይበጥሳል በመካከላችን። ስለዚህ የጥቂት ሰዎችን ችግር በቃ ማህበረሰባዊ ችግር እንደሆነ አድርገን ማሰብ ወይም በቃ እንዲህ ነው በቃ ተበላሽተናል ብሎ ማሰብ ይቸግራል። ጥቂት ሰዎች በሚፈጽሟቸው ነገሮች ሁሉንም ማጥቆር ተገቢ አይደለም ብዬ አስባለሁኝ። ይህንን ማድረግ ሌላው ትልቁና ግዙፉ ጉዳቱ ምንድን ነው ብዬ አምናለው፣ ባለጌዎችን ኢምፓወር ያደርጋል። ባለጌዎችን ወይ ደግሞ ያለ እውቀት ዝም ብለው አጓጉል ነገር የሚፈርዱ ሰዎችን ያው ወቀሳውን በየእንትኑ በየፈርጁ አድርገን እንረዳው፣ ኢምፓወር እናደርጋቸዋለን ወይም ለእነሱ ሀይል ሰጠናቸው ማለት ነው። እንዴት ከተባለ አጉል መልእክት በማስተላለፍ ያ አጉል መልእክት ምንድን ነው? እነዚህን ሰዎች አመለካከታችሁ ህዝባዊ ነው እያልናቸው ነው ማለት ነው። ጥቅል ባህሪ አድርገን ስንጠቀም እነገሌ እንዲህ ናቸው፣ በቃ እነገሌ መዝሃብ እንዲህ ነው ብለን ስንፈርጅ ምን እያልን ነው? እነዛ ጥቂት በጣም አጓጉል ነገር ሰሩ የምንላቸውን ሰዎች አመለካከት ህዝባዊ አመለካከት እንደሆነ አድርገን ለነሱ ሀይል ሰጠናቸው ማለት ነው። ብዙ ተከታይ ማፍራት ትችላለህ አልናቸው ማለት ነው። ይሄ አሁን አንተ ያውራሁ ነገር የሁሉም ስለሆነ ሆነ ህዝባዊ ነህ፣ ፖፑላር ነህ የሚል መልእክት አስተላለፍንላቸው ማለት ነው። ተጽዕኖህ ከፍ ያለ ነው አልናቸው ማለት ነው። ይህንን ማድረግ ደግሞ አይጠቅምም። እንዲህ አይነት በጣም ወጣ ያሉ ነገሮችን የሚያደርጉ ሰዎችን ኦስትራሳይዝ ማድረግ ወደኛ አድርገን ሳንበይን፣ በቃ የጥቂት ሰዎች ተግባር መሆኑን ስትረስ አድርጎ ማለፍ የተሻለ ጠቃሚ ነው። የጋራ ካደረግነው ግን ጉዳዩን በጣም ብዙ ቅድም የጠቀስኳቸውን አራት አምስት ጉዳቶች ስለሚያመጣብን ከዛ ነገር በጣም መጠንቀቅ እንዳለብን አስባለሁ። እንግዲህ የጋራ ካፒታላችን እስልምናችን መሆኑ መረሳት የለበትም። እስልምናና የሙስሊሞች ጥቅም ሁላችንንም አንድ የሚያደርገን ነገር ሊሆን ይገባል። ምን ማለት ነው? እንደ መዝሃብ ፉክክርም፣ ጸብም፣ መነቋቆርም ሊኖረን ይችላል። እሱም ትክክል አይደለም። እሱም በራሱ ኢስላማዊ መርሆቻችንን ምንድን ነው ይኸው ኡሱሉል ፊቅህ መርሆችን ባለመከተላችን በማፍረሳችን የመጡ ነገሮች ናቸው። ስሜታዊነታችን እየተጫነን የምንፈጥራቸው ችግሮች ናቸው። እነሱ የራሳቸው ችግር ናቸው። ግን እነሱም ችግር መሆናቸው እንዳለ ሆኖ፣ ግን ከዚህ አልፈን የእስልምናና የሙስሊሞችን ጥቅም እስከ ማስነካት ከደረስን ግን ይሄ በጣም ትልቅ አደጋ ነው ብዬ ነው የማስበው ብንጣላ እንኳ ገደብ አልፈን የእስልምናንና የሙስሊሞችን የጋራ ጥቅም ማስበላት የለብንም ምንድናቸው የጋራ ጥቅም ብለን የምናስባቸው ዝም ብለን በጥቅሉ በሶስት ከፍለን ልናያቸው እንደምንችል አስባለሁ የመጀመሪያው የእስልምናና የሙስሊሞች ጥቅም የወንድማማችነት ገመድ ነው የወንድማማችነት ገመድ መቆረጥ እስልምናና ሙስሊሞችን ይጎዳል ወሃብያን ብቻ ለይቶ፣ ሱፍያን ብቻ ለይቶ፣ ኢኹዋን ወይ ሌላ የትኛውንም ጀማ ብትከቱበት ያንን ብቻ ለይቶ አያጠቃም። ወንድማማችነት ሲቆረጥ መላው ሙስሊም ነው ተጎጂ የሚሆነው። ስለዚህ የመንሃጅ ብቻ ጉዳት ወይም ደግሞ እገሌ መንሃጅ ላይ ለመጉዳት ወይም ያንን ለመበቀል ወይ ደግሞ ንዴቴን ለማስወጣት ብለህ የምትሰራው ነገር እየጎዳም ያለው የሙስሊሞችን አጠቃላይ እንጂ ያንን መንሃጅ ብቻ መርጦ አይጎዳም ማለት ነው። የወንድማማችነት ገመድ መቆረጥ በጣም ከባድ አደጋ ነው። ምን አመሉ ቢከፋ ወንድምህ ወንድምህ ነው። ጸባዩ መጥፎ ሊሆን ይችላል። በደለኛ ሊሆን ይችላል። ሌላ ክፉ ደባል ባህሪያት ሊኖሩት ይችላሉ። የፈለገ ቢሆን ግን ያ ሰው ወንድምህ መሆኑን ልትረሳ አይገባም። ይህን እዚህ ላይ ቁርጥ ያለ ነገር መያዝ ያስፈልጋል ብዬ አስባለሁ። አዎ የፈለገ አስተሳሰቡ ቢከፋ ወንድም ወንድምህ ነው። አመሉ ቢከፋ ጨቅጫቃ ቢሆን አጓጉል በዳይ ቢሆን ወንድምህ ወንድምህ ነው። ወንድም ደግሞ ተቆርጦ አይጣልም። ብዙ ችግሮቻችን ደግሞ የሚመነጩት ከአመለካከት ችግር መሆኑን መረዳት ያስፈልጋል። ከሚስኮንሴፕሽን የሚመነጩ ናቸው ችግሮቻችን። ስለዚህ የአመለካከት ችግር መስተካከል ስለሚችል ድልድዩን ሳታፈርስ የማከም ስራ መስራት ይጠብቅባል። ድልድዩን ካፈረስክ ግን እየነካ ያለው የእስልምናና የሙስሊሞችን ጥቅም በሙሉ ነው እንጂ ያንን ቡድን ያንን አስተሳሰብ ብቻ ለይተህ የጎዳ አይሆንም። ስለዚህ እዚህ ላይ በጣም ጥንቃቄ ያስፈልጋል ብዬ አስባለሁ። ሁለተኛው የእስልምናና የሙስሊሞች ጥቅም የምለው ደግሞ ወንድምህን ለሙስሊም ጠል አካላት አሳልፈህ መስጠት ነው። ወንድምህን ለሙስሊም ጠል አካላት አሳልፈህ ስትሰጥ ሲሪየስ የሆነ ጉዳት በሙስሊሙ ላይ ታደርሳለህ። በዛ ሰው ላይ ብቻ አይደለም የምታደርሰው። በሙስሊሞች መካከል ጣልቃ መግባት የኢስላም ጠላቶች ዋና ስልት ሆኖ ኖሯል። ይህንን በኢስላም ታሪክ በወርዱም በቁመቱም ልክ በደንብ ልታዩት ትችላለህ። የትኛውንም የእስልምና ታሪክ ኮርነር ተመልከት። ሙስሊም ጠል አካላት ሁልጊዜም የሙስሊሞችን የመዝሃብ እና የመንሃጅ ወይም የሌላ ስንጥቃቶች በመጠቀም ጥቃት ይሰነዝራሉ፣ አጥቂ ሆኖ ይመጣሉ። ስለዚህ ይሄ በጣም ሲሪየስ የሆነ ችግር ያደርሳል። በየትኛውም ወቅት ሙስሊሞች የደከሙበትን ወቅት ስታይ በጣም እርስ በርስ ሲጠቃቁ የነበሩበት ጊዜ ነው። ጠንካራ የነበሩበትን ጊዜ ደግሞ ትላልቅ ሀቆቻቸውን ያስመለሱበትን ወቅቶች ስታይ ደግሞ በአንድ ባንዲራ ስር በአንድ ጥላ ስር ከነ ልዩነቶቻቸው መሰባሰብ ሲችሉ የሆነ መሆኑን ማስተዋል ይቻላል ማለት ነው። በሰሃቦች ዘመን እንኳን አውስና ከዝረጅ እንግዲህ መዲና አካባቢ ላይ የነበሩ ሁለት ትላልቅ ህዝቦች ናቸው። እነዛ የመዲና ህዝቦች ብዙ ጸብ ነበራቸው። በኋላ ላይ ታርቀው ለረጅም ጊዜ የፈጀ ጦርነታቸውን እንትን ብለው ነቢዩ ሰለላሁ ዐለይሂ ወሰለም አስታርቀዋቸው ትልቅ ልዕልና ውስጥ መኖር ጀምረው ነበር። የሆነ ወቅት ላይ ግን ኢብሊስ መጥቶ ሊያጣላቸው ይሞክራል። እና አንድ ሙሀጅርና አንሳር መካከል በተፈጠረ ጸብ ምክንያት ያ ግለሰብ አንሷሮች እርዱኝ ብሎ ይጣራል። ያንኛው ደግሞ መሀጅሮች እርዱኝ ይልና፣ እስልምና አንድ አድርጎት የነበረውን ማህበረሰብ መሀጅርና አንሳር በሚል ለሁለት ለግጭት ተፋጠጡ። ነቢዩ ሰላ ወሰለም በመካከል መጡ። እኔ መካከላችሁ እያለሁኝ እንዴት የጃሄልያ መጠራራትን ትጠራራላችኋሉ? ምንድን ነው የተባባሉት ግን ያለል አንሳር ነው ያለው። ያንኛው ሰውዬ አንሳሮች ኑ ደግ፣ የመዲና ኦሪጂናል ሰዎች ወይ ደግፉኝ አይነት ነገር ማለት ነው። ሙሃጅሮች ደግሞ ከመካ ተሰደው የመጡት ስለሆነ ያለል ሙሃጅሪን አለ። ያንኛው ደግሞ ሙሃጅሮች ኑ፣ ተሰብሰቡ አለና ቡድን ፈጠሩ ማለት ነው። እኒህ ሰዎች የላይላህለላህ ገመድ ያያያዛቸው ነበሩ፣ ግን በግለሰቦች ተንኮል በዚህ መልኩ ለፍጥጫ ደረሱ። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ተቆጧቸው፣ ገሰጿቸው ወዲያው ተጸጽተው ወደ መንገዳቸው ተመለሱ። ወደ ትብብራቸው፣ ወደ ፍቅራቸው ተመለሱ። ምንድን ነው የኢስላም ጠላቶችም ሆነ ኢብሊስ ሁልጊዜም በሙስሊሞች መካከል ያሉ እንትኖችን፣ ክፍተቶችን መጠቀም ይፈልጋሉ። ለእነዚህ አካላት ሁልጊዜም ቦታ መስጠት የለብንም። እንግዲህ ሙሃጅር በራሱ በጣም ትልቅ የተከበረ ስም ነው። ሙሃጅር ማለት ለእስልምና ብሎ የተሰደደ ማህበረሰብ ስም ነው። አንሳር ማለት ደግሞ እነሱን የተቀበሉ የተንከባከቡ ሰዎች ናቸው። በእስልምና ገመድ ተሳስረዋል። እነዚህ ሁለቱም የክብር ስሞች ናቸው። ግን የክብር ስሞችን ተጠቅመው ግን ለጸብ ሲጠራሩበት ግን ነቢዩ ሰላ ሰለም የጃሂልያ መጠራራት ብለው ሰየሙት። ስለዚህ መልካም ስያሜ እንኳን በመጥፎ አጠቃቀም ከዋለ እስልምና በጣም የሚጠላው ነገር ነው። እኛ ደግሞ ከነጭራሹ መጥፎ ስያሜዎችን ነው ለእንዲህ አይነት ጸቦቻችን የምንጠቀመው። ስለዚህ ይሄ በጣም ሲሪየስ የሆነ የእስልምናና የሙስሊሞችን ጥቅም የሚያስነካብን ይሆናል። ሶስተኛው የእስልምናና የሙስሊሞችን ጥቅም ያስነካል የምለው ወንድምህ ላይ ለመፍረድ መቻኮል ነው። ሴንሲቲቭ በሆኑ ይሄ ሽርክን ምንም በተመለከቱ ጉዳዮች ላይ ብዙ ማጤን የሚጠይቁ ብዙ እንትም ማለት መወያየት፣ በደንብ መግባባት በሚፈልጉ ጉዳዮች ላይ ጥቅል የሆኑ ፍርዶችን መስጠት፣ ሽርክን ያክል ከባድ ፍርድ በመብረቅ ፍጥነት በጅምላ ማስተላለፍ እጅግ በጣም አደገኛ ተግባር ነው ብዬ ነው ማስበው። ምንድን ነው የሚያስቸኩልህ? የወንድምህን ከእስልምና ማስወጣት፣ ወንድምህን ሙሽሪክ ማድረግ፣ በሌላ በኩል ወንድምህን ሙጀስም ካፊር፣ እንዲህ አይነት ስያሜዎችን እየተሰጣጠን እንዲህ አይነት ከባባድ ፍርዶችን ለመፍረድ ለምንድን ነው የምንቸኩለው ዑለሞች እንኳ በጣም ብዙ ጥንቃቄ ያደረጉባቸው አጀንዳዎች ናቸው። እነዚህ አጀንዳዎች የግድ ካልሆነባቸው በስተቀር እንዲህ አይነት አጀንዳዎች ውስጥ አይገቡም። ተግባሩን ለመፈረጅ ራሱ የማያወላውል መረጃ ይጠቀማሉ። እንደዚህ ዑለሞች በተካለፉባቸው ጉዳዮች በቀላሉ አይፈራረጁም። ተግባሩን እንኳ ለመፈረጅ ተግባሪው ሌላ ጉዳይ ነው። ተግባሪው ላይ ሲመጣ ደግሞ በጣም ሲሪየስ የሆኑ ጥንቃቄዎች ይፈልጋሉ። ለኡማ አንድነት ከፍተኛ ጥንቃቄ አደርጉ ነበር ዑለሞች። እንዲህ አይነት ተግባር ላይ መሰማራት ግድ ሲኖርባቸው ማለት ነው። እና የተግባር ፍርድና የግለሰብ ፍርድን ይለያሉ ይለያያሉ። አንድ ተግባር ተግባሩ በራሱ አንድ መጥፎ ነገር ተብሎ ቢፈረጅ እንኳ ተግባሪው ግን የሚሰጥበት ፍርድ ደግሞ ሌሎች ብዙ ማጥለያዎች ውስጥ ማለፍ ይኖርበታል። ያውቃል ላያውቅም፣ ጉዳዩ ላይ የተሳሳተ ትርጉም አለው የለውም፣ በሌላ ተርጉሞት ይሆነው፣ የሰውየው ኒያ ምንድን ነው? እኒህ ሁላ ነገሮች በጣም ኢምፖርታንት ናቸው። ሰውየው አንድን ተግባር ሲፈጽም ያንን ተግባር ምን ብሎ ነው እየፈጸመ ያለው? ምን ፈልጎበታል? ምን ብሎ ተረድቶት ነው? በተርጉሞት ነው አይደለም? አለማወቅ ነው አይደለም? በጣም ብዙ ነገሮች እኮ መታየት አለባቸው። ግን በጥቅሉ ሁሉንም ነገር ቶሎ ፍርድ ሰጥተን በአንድ ከረጢት ሁሉንም በጅምላ መውሰድ እንፈልጋለን። ይህ በጣም ሲሪየስ የሆኑ ስህተቶችን ይፈጥራል፣ ለኡማው መጠላላትም ከፍተኛ ሰበብ ይሆናል። በነገራችን ላይ እኒህ ችግሮች እርስ በርስ ተደጋጋፊና ተመጋጋቢ መሆናቸውን አንርሳ። አንዱ ሌላውን እየፈጠረ የማያልቅ ውደት ውስጥ እንደሚከቱን እንትን ማድረግ ይኖርብናል እና ችኮላ አንድ አይነት ነገሮች ላይ ማድረግ በጣም ሲሪየስ የሆነ ችግር ነው ብዬ ነው የማስበው። እነሱ ለተግባር ዑለሞቹ ተግባሩን እንኳ ለመወሰን የሚያደርጉትን ጥንቃቄ ግማሹን እንኳን ተግባሪውን ለመበየን አንጠቀምም። ይሄ በጣም ትልቅ ትልቅ ነውር ነው። በነገራቸው እነሱ ለትግበራው ራሱ ለተግባሩ ስም በራሱ የሚያደርጉትን እንኳን ያክል ጥንቃቄ እኛ ግን ለተግባሪው እንኳን አናደርግም በጣም ተቃራኒ መሆን ሲገባው ማለት ነው ያ ብቻ አይደለም እነሱ በጣም ተገደው የሚገቡበት ሲሆን እኛ ግን ኢንጆይ እያደረግን ነው ሰዎችን ከእስልምና የምናስወጣው በቀይ ካርድ ከሜዳው የምናስወጣቸው በቀላሉ ሙሽሪክ ምን እያለን የምንሰይማቸው በጣም ጥንቃቄ የሚጠይቅ ነገር አንዳንድ ነገሮቹ ምናልባት በውይይትም በምንም የሚፈቱ ሊሆኑ ይገባሉ ብዬ አስባለሁ ሰሞኑን አሁን ተበሩክ ለምሳሌ ቀጥታ በሽርክ ምናምን ሲፈረጅ እያየሁ በጣም ድንግት ጥስል ነበር። ሀቂቃ ማለት ነው ወይ ማለት እንትኑን ራሱ ለይቶ ቅድም አሁን ማጠጋጋት ምናም ብለን የተነጋገርነው ነገር አለ አይደል? ሲሪየስሊ ኮንሲደር መደረግ ያለበት ነገር አለ። ለምሳሌ ተበሩክ ሰሃቦች በነቢዩ ሰላ ሰለም ያደርጉ ነበር። ይሄ ምንም የሚያጠራጥሩ ነገሮች አይደሉም። በብዙ ዘገባዎች የተረጋገጠ ነው። እዚህ ላይም ኺላፍ የለም። እሺ ተበሩክ ሰሃቦች አደርጉ ከነበረ ሌሎች በሌሎች ሰዎች ደግሞ ሲደረግ ከነቢዩ ውጭ ሲደረግ ያለው ሁክም ምንድን ነው? ቁጭ ብሎ መነጋገር ሊያስፈልግ ይችላል። ሽርክ ግን ሊሆን አይችልም። ለምን ከተባለ በነቢዩ የሚበቃ ከሆነ አንድ ነገር ሽርክ ሊሆን አይችልም። ሽርክ በነቢዩ አይበቃም። ሽርክ በየትኛውም አካል ሊበቃ አይችልም። ሽርክ ምንም ድርድር ያለው ነገር አይደለም። ስለዚህ ተበሩክን ሽርክ ነው ስትል፣ እሺ ሰሃቦችስ በነብዩ በነብዩ ተበሩክ ማድረጋቸውን እንዴት ታየዋለህ? ስለዚህ የተሳሳትከው ነገር አለ ማለት እኮ ሆኖ የሆነ ያልሰራኸው ስሌት አለ ቸኩላሃል ማለት ነው ካለበለዛ ሀቂቃ የማይሆን ነገር ነው የሚሆነው። አይ ተበሩክ ሽርክ ነው ግን በነቢዩ ከሆነ ይበቃል ካልክ እኮ ሽርክ ይበቃል እያልክ ነው። ስለዚህ የሆነ የሆነ የጎደለ ብሎን አለ፣ እዚህ ላይ የጠፋ ስሌት አለ። ያንን ስሌት ቁጭ ብሎ መነጋገር አያስፈልግም? ለምን መቸኮል ያስፈልጋል? ለምንድን ነው ቶሎ ተጣድፈን ወደ ፍርድ የምንገባው? ይህን እንደ ምሳሌ ነው የማመጣው። ምናልባት በሰፊው መወያየት ሊያስፈልግ ይችላል። ምንድን ነው የሚለው ላይ ቢያንስ ከዛ በመለስ ባሉት ነገሮች እኮ ሀራም ነው አይደለም፣ ትክክል ነው አይደለም፣ ዑለሞች ምን አሉ፣ በዚህ ጉዳይ ላይ ያለው ፍርድ ምንድነው፣ ውይይት ሊኖረው፣ ምናልባትም ኪላፍ ያለበትም ጉዳይ ከሆነ በደንብ ጉዳዩን አብራርቶ ማየት ሊያስፈልግ ይችላል። ግን በጥቅሉ ግን ተበሩክ ሽርክ ነው ሲባል ግን ወላሂ ያስደነግጣል። ማለት በነቢዩ የሚበቃ ነገር እንዴት ሽርክ ትላለ? ይሄ ችኮላ ያለበት እንትን ነው የሚሆነው። እና ሲሪየስሊ መነጋገር ያስፈልጋል ማለት ነው እንደ አስላንድን ተግባር ቀጥታ ሽርክ ብለህ ኮሰንክ እኮ አለቀ፣ በቃ ዘጋው ማለት ነው። ከዛ አንጻር እንደው ጥንቃቄ ይህ ማለት ጠቅልሎ የመፍረድ ምን አይነት ነገሮች ሀቂቃ በጣም ሲሪየስ የሆኑ ችግሮች እንደሚፈጥር መተማመን አለብን ብዬ ነው ማስበው። ይሄ ሁላ ነገር የሚመራን ምንድን ነው ካላችሁ፣ እኔ ውይይት ምን ያክል እንደማንተዋወቅ ነው ሀቂቃ። አንተዋወቅም። አንዳችን እንደ ደሊል አድርጎ የሚያቀርበውን ነገር እንኳን አናውቅም። አንዳችን ለተግባሮቻችን የምንሰጣቸውን ትርጉሞች እንኳን አናውቅም። ብዙዎቹን ነገሮች በሩቅ ነው እንትን የምንላቸው። ወይም ደግሞ እኛ ምላሽ ስለምንሰጣቸው ሰዎች አቋምም ለመረዳት የምንሞክረው ከተሰጠባቸው ረድ ላይ ነው። ይህ ስህተት ነው። እስቲ እንጠያየቅ፣ እንነጋገር። እስቲ ምንድን ነው ያሰብከው ነገር? ይሄ ነገር ከምን አንፃር ተረዳኸው? ይሄ ነገር ችግር አይፈጥርም? ይሄ ከዚህ አንፃር ምንድን ነው መረጃ እየተባባልን መጠየቅ አለምድንም። ከዚ ይልቅ እነገሌ ጀማዎች የሚያስቡት እንዲህ ነው ምክንያቱም ከዚህ ተነስተው ነው የሚለው እኮ የብዙ መዝሃባዊ ችግሮቻችን ምንጭ ሰውየው ለማለት የፈለገውን ከመረዳት ይልቅ እኔ እሱ ያለ ብዬ የማስበውን ይዤ ከዛ እዛ ላይ ፍርድ ማስተላለፍን እንመርጣለን። ይሄ ነገር አላዋጣንም፣ በጣም ብዙ ችግሮችን ፈጥሮብናል ነው። ስለዚህ ውይይት ሀቂቃ በጣም እንደሚያስፈልገን ከዚህ እንረዳለን። ሰሞኑን ውይይት ውይይት ውይይት ውይይት ስል የከረምኩትም ከዛ አንጻር ነው። ለምን ካላችሁኝ አስፈላጊነቱ ችግሮቻችን የጥቂቶች ናቸው ብዬ ስለማስብ ብዙሃኑ ላይ ሚስኮንሴፕሽን ሊኖር ይችል ይሆናል። ወይም ደግሞ ከጥቂት ውስታዞቹ ምኖቹ ያየውን ተከትሎ ሰዎች ያንን ሊያንጸባርቁ ይችላሉ። ያ ማለት ግን ችግሩ የሁሉም ነው ወይም ህዝባዊ ነው ማለት አይደለም። ችግሮቻችን የጥቂት ሰዎች ችግሮች ናቸው። ስለዚህ አሁንም ጤነኛ ማህበረሰብ አለን፣ ቢያንስ የሚያወግዝ ነ ይሄ ነገር ትክክል አይደለም ነ ይሄ ነገር ብሎ የሚቃወም ተቃውሞን የሚያሰማ እንትን አለን፣ ጤነኛ ማህበረሰብ አለን። ስለዚህ ያ ካፒታላችን ነው። ያንን ካፒታላችንን ይዘን መወያየት አለብን። ሌላው ችግሮቻችን የአመለካከት ስለሆኑ ነው። የአመለካከት ችግሮች ደግሞ በስህተትም ካለ በመታረም ይችላል። የአመለካከት ስህተቶች እንትን አይደሉም፣ መፈታትም አይችሉ አይደሉም። ስለዚህ የሰከነ ውይይት ለርማት በር እንደሚከፍት መረዳት ይኖርብናል። ስክነት ያለበት ውይይት ይሄ መሰዳደብ፣ መነቋቁር የሌለባቸው ውይይቶች እልህ እንትን ነው፣ ለእርማት በር ይከፍታሉ። ለምን ከተባለ አሁን ባለው ሁኔታ ውስጥ መበሻሸቅ እንጂ መተራረም የለም። ለምን ከተባለ ሁሉም ፕሮቴክቲቭ ነው። የራሱን መንሃጅ አመለካከት፣ ፕሮቴክት ማድረግ መጠበቅ ብቻ ነው የሚያስበው እንጂ ሀቆቱ ጋር ነው እስቲ ቆይ፣ እዚህ ላይ ተሳስቼ ይሆን እንዴ? እስቲ ወንድም፣ እዚህ ላይ ያለኝ ነገር መረጃው እንዴት ነው ያስኬድ ይሆን እንዴ ብሎ የማየት ነገር የለም። ሁሉም የቡድኑ ህልውና ጉዳይ ያደርገዋል ጉዳዩን። ስለዚህ መረጃውን የመመርመር ጉዳይ ሳይሆን ኖ፣ የእኔ መንሃጅ በዚህ ጉዳይ ላይ ስለማይደራደር እኔም አልደራደርም የሚል አመለካከት ነው እየተያዘ ያለው ይሄ ደግሞ እርማት ለመውሰድ የማይመቻ አየር ፈጥሯል። እርማት በእንዲህ አይነት ሰዎች በእንዲህ አይነት ልቅ ውስጥ ይበሻሸቃሉ እንጂ አይተራረቡም። በትክክልም አይቶ ኖ እዚህ ላይ እኮ ግን በጣም ሲሪየስ የሆኑ ስህተቶች አሉ። ምናልባት ያወራሁት ነገር አስተሳሰቡና አፈጻጸሙ ሊለያይ ይችላል። አፈጻጸምና የፈጠርኩት ችግር አለ ይሆን እንዴ እስቲ ይህንን ላስበው። እውን እነሱ ያነሱት ስጋት አለብኝ ይሁን እንዴ ምናልባት ኖሮ ከሆነ እንዴት ነው የማረመው፣ ለማለት በር የሚከፍት አይደለም። ምክንያቱም እልህ ውስጥ ነን ያለ ነው። ከእልህ ለመውጣት ደግሞ ቁጭ ብለው መነጋገር፣ አንዳችን ሌላችንን ማወቅ ሀቂቃ በጣም አስፈላጊ ነው ብዬ ነው የማስበው። ምክንያቱም ሰለፍዩም ቢሆን በእንዲህ አይነት አየር ውስጥ በእንዲህ አይነት ብሽሽቅ ባለበት አየር ውስጥ ስህተቱን ማረም አይፈለግም። ሱፊ አሽዓርዩም ብትለው በእንዲህ አይነት አየር ውስጥ ስህተትም ካለ ለማረም አይሞክርም። ኢዋንዩም በል በልምኑም በል የፈለግከውን ጨምር። ግን በእንዲህ አይነት የብሽሽቅ ያለመተዋወቅ፣ የመናናቅ፣ የጅምላ ፍረጃና የጅምላ ጥላቻ አየር ውስጥ ሰዎች ቁጭ ብለው ኖ እዚህ ነገር ላይ እኮ እንዲህ ችግር አለ፣ እውነትም እኮ እንዲህ የተባለው ስጋት እኮ እንዲህ ተገኝቶብን ይሆናል፣ ኖ ይህንን እናስተካክለው አይሉም። ይሄ ነገር ፕሮቴክቲቭ ስለሚሆኑ የግሩፕ አይደንቲቲያቸውን ለመጠበቅ ፕሮቴክት ለማድረግ ብቻ ነው ኢንተረስት የሚኖራቸው። እንዲህ አይነት አየር ውስጥ ውይይት ይህንን መፍታት ይችላል። ውይይት ይህንን ማስከን ይችላል። ሰዎች ራሳቸውን እንዲያዩ እንዲመረምሩ አቋሞቻቸውን እንዲፈትሹ እድል ይከፍታል። እስቲ ቆይ እኔ የያዝኩት አቋም ስህተት ይሆን እንዴ? መታረም ያለበት ነገር ይኖር ይሆን እንዴ? እስቲ የሱስ መረጃ ጠንካራ ይሆን እንዴ? ብሎ ለማየት እንትን ይሰጣል። ከሩቅ ሆኖ መነቋቆር ግን ሁልጊዜ መጠቃቃት፣ አንዱ ሚሳይል ይተኩሳል፣ ሌላው ሚሳይል ይተኩሳል። እንዲሁ ተራርቀን ብቻ እንኖራለን፣ ለሙስሊም ጠል አካላት የተመቸ ነገር እንፈጥራለን ማለት ነው። ስለዚህ ይህንን ኢኽላስ አልባ የብሽሽቅ አየር ለመፍታት ውይይቶች እጅግ በጣም ትልቅ ሚና ይጫወታሉ። ማፍሰድ ይችላል። ይህንን መጥፎ ስሜት ለኢብሊስ የሚመች የገበያ ግርግር ለሌባ ይመቻል ይባል የለ። እንዲህ አይነት መጠላላት፣ እንዲህ አይነት መበሻሸቅ ውስጥ ብቸኛው የሚመቸው አካል ኢብሊስ ነው። የሙስሊሞችን አንድነት መበጣጠስ የሚፈልግ ኢብሊስና ነው፣ የሙስሊም ጠል አካላት ናቸው። ከዚህ ተጠቃሚ የሚሆኑት ሰርግና ምላሽ ነው የሚሆንላቸው። ስለዚህ ለዛ ነው መወያየት ያስፈልጋል ምለው የችግራችን ምንጭ የሆነውን መረዳዳትን ስለሚያሰፍንልን ውይይት አሰምሽንን በማጥፋት አሰምሽን ማለት ግምት ሰዎች ያላቸውን አቋም እኛ ስንገምትላቸው ማለት ነው። እገሌ እኮ እንዲህ የሚያደርገው እኮ እንዲህ ለማድረግ ነው ብለን አስዩም እናደርጋለን። ለምን አሶምሽን አያስፈልግም? ምን አስበህበት ነው ብለህ እንድጠይቅ ያደርግሃሉ። ይት እስቲቺ ተግባርህ ደሊሏ ምንድናት? እቺ ያረካት ተግባር ምን ፈለገህባት ነው? ንያህ ምንድን ነው ብለህ እንድትጠይቀውና እንድትስማሙ ለመግባባት እንድትሞክሩ ቢያንስ ልዩነታችሁን እንድታጠቡ ያግዛሉ። ይይቱ ትልቁ መሰረታዊ የችግራችን ምንጭ የሆነው መረዳዳትን ያሰፍናል ምለው ለዛ ነው። ሁለተኛ ማህበራዊ በሽታዎችን ያስቀራል። ማህበራዊ በሽታዎች የምላቸው ምንድን ናቸው? ቁርአኑ በስርዓቱ ያስቀመጣቸው መበሻሸግ እርስ በርስ በእንዲህ አይነትም በሌሎችም ጉዳዮች ማለት ነው። ቁርአኑ ምን ብሎናል? ላ የስክር ቀውመ ሚን ቀውሚን አሳ የኩኑ ይረ ሚንሁም አንዳችሁ በሌላችሁ ላይ አንዱ ህዝብ ሌላውን አያነወር ይላል። ያብቻ ብቻ አይደለም፣ በቅጽል ስም፣ በመጥፎ ስያሜዎች፣ በብሽሽቅ ስሞች መጠራራት። ቁርአኑ ምን ይላል? ወላ ተናበዙ ቢላል ካብ በስያሜዎች በመጥፎ ቅጽል ስሞች አትጠራሩ ይላል። ሌላው ማህበራዊ ችግር ክፉ ጥርጣሬ፣ ወንድምህን በክፉ መጠርጠር ምን ኢጅተኒቡ ከሲረም ሚነዝዘን ይላል አይደል ቁርአኑ። ከጥርጣሬ አብዛኛውን ራቁ ምክንያቱም ከጥርጣሬ አብዛኛው ውሸት ነው ብሎ እንዳስቀመጠው ማለት ነው። ሌላስ ነውር መፈለግ መፈላለግ አለ። ለምሳሌ ይሄ ተጀሱስ የሚባለው ማለት ነው። ተጀሱ ወላ ተጀሰሱ ይሌለ ቁርአኑ። ወላ ተጀሰሱ አንዳችሁ ሌላችሁን አይሰልል ብሎ ያስቀምጠው ማለት ነው። ያ ብቻ አይደለም፣ መተማማት ደግሞ አለ። ምክንያቱም ከፉ ጥርጣሬ ካለ ኖር መፈላለግ አለ ኖር መፈላለግ ካለ ደግሞ መተማማት አለ። ወላ የተባዕዱኩም ባዕዳ ከፊላችሁ ከፊላችሁን አይማ ብሎ ቁርአኑ ያስቀምጠዋል። እኒህ ማህበረሰባዊ በሽታዎች ናቸው። እኒህን በሽታዎች የሚያስቀርልን ውይይት ነው። ተቀራርቦ መወያየት እኒህን ችግሮች ያስቀርልናል ነው። ያ ብቻ አይደለም። ሰዎች በቡድናቸው ሳይሆን በስብዕናቸው ጥራት የሚለኩበትን አየር ይፈጥራል። በቡድናቸው እገሌ ሰለፊ ነው፣ እገሌ አሽአሪ ነው፣ እገሌ እኽዋን ነው ምናም ተብሎ የሚሰጥ ክብር አይደለም። እገሌ አላህን ይፈራል፣ ካላህ ጋር ያለው ግንኙነት ጥሩ ነው ወደሚል ወይም ደግሞ ከአላህ ጋር ወዳላቸው ግንኙነትን መሰረት ወዳደረገ የስብእና ጥራት ደረጃ ያሸጋግራል። አላህን በመፍራት መበላለጥ ማለት ነው። ኢና አክረመኩም ዐንደላህ አትካኩ የሚል የለ ከእናንተ መካከል አላህን የሚፈራው ነው በላጩ እንዳለው ማለት ነው። አሁን ግን በቡድን ነው እነዚህን የበላጭነት መስፈርቶች የምንወስዳቸው። ያንን እንትን ይልልናል። ከዛ አንጻር ነው እንግዲህ በተደጋጋሚ ውይይት ያስፈልጋል እያልኩኝ ያለሁ አላኩል ያህል። በዚሁ አጋጣሚ የውይይቱን ማስታወቂያ ብሰራም ጥሩ ነው። የነገውን ውይይት እንዳትረሱ። ነገ እሁድ ምሽት ሶስት ሰዓት ላይ በቲክቶክ ላይ ሁለተኛው የአንድ ለአንድ ውይይት በቢድዓ ዙሪያ ይኖራል። ቢድዓን እንዴት እንረዳው በሚል ሼክ አብዱልዐዚዝ መሐመድ አሚን የሲያትሉ ማለት ነው እና ሼክ ፈክሩዲን መሐመድ የደሴው እንደዚሁ በጣም ቆንጆ ውይይት በቢድዓ አረዳድ ላይ ያደርጋሉ። ባለፈው ሳምንት ነበር ሊደረግ የነበረው፣ አላህ ይርሐማቸው በሙፍቲ ህልፈት ምክንያት ወደ ዛሬ አዛውረነው ነበር። ስለዚህ ነገ እሁድ ምሽት ሶስት ሰዓት በተክቢር ሚዲያ ላይቭ እንሻላህ እንገናኝ እና ውይይቱን እንቀጥላለን። ሰሞኑን የተነሱ አጀንዳዎች አሉ። ከነሱ ጋር ውይይቶች የሚኖሩም ከሆነ እንሻላህ በቀጣይ ቀናት እየተባበርን የምናደርጋቸው ይኖራሉ ብዬ አስባለሁ። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር ማድረግ በሰዎች ማዳረስ እንዳትረሱ። ወሰላሙ አለይኩም ረሕመቱላህ